ቅዱስ የሚል ካህን ከመንበሩ የለም፣ ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላሽ ስር የለም፣ ውሾች በልተውታል። ተንስኡ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽ እመ አምላክ እባክሽ እመ አምላክ ያገኘውን ረሃብ ጭንቁን አዘክሪ፣ በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ፣ የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። በስመ አብ ወልዶ መንፈስ ቅዱስ አህዶ አምላክ አሜን። አማናዊት በረት የሕፃንና እናቱ ዮሴፍ መገኛ የድህነት ግርግም ያው ቤተልሔም የነፍስ መዳኛ የክርስቶስ አካል ቤተ ክርስቲያን ግን ፈተናዋ በዝቷል። መከራዋ ጸንቶ በመዓት ተከባ ሀዘኗ አበርትቷል። ባጸዷ ላይ የምታርፍ ርግባ አትታይም፣ ቁራ ተተክቷል። ምነው መድኃኔ ዓለም ሌላ ዓለም ሳይቀድመን ኮከብ ተከትለን ከግርግም መተናል። ምስራቹን ሰምተን ለልደታ ማኸርቤ ይገብረናል። ታዲያ ምነው ዛሬ የገዛ አካልህን ለሰይፍ ሰጠሃት? የስጋህን ቁራጭ ለክሶዋን እያየ ምነው ጨከንክባት ያጥንትህን ፍላጭ። ሰላምና ደስታን እንዴት ሰወርክባት? እንደምን ጌታ ሆይ፣ ከመቶ ነገዶች ለአንዱ አይደለም እንዴ ከላይ ወረድከው? ዘጠና ዘጠኙን በሰማይ ትተህ በግ ፍለጋ አይደል ስጋን የለበስከው? ታዲያ ለምንድነው እልፍ በግ ሲጠፋ ዝምታ የበዛ? ክብሯ ኮቷርዷል ድምፏን የሚሰሙ ምዕመናን ታርዛ ምነው እመቤቴ፣ ምነው እመቤቴ አስራትሽን አገር ኢትዮጵያን ቸላልሻት። ከለምለሟ ጸዷ ሌት ያረፍሽባትን ለተክሏ ሰጠሻት። ጭንቁን የዋጥም የቆረት ሽባትን ምነው አስጠማሻት። ምነው በዝምታ አዛይ ልቦናሽና የተሻዞር ሽባት እባክሽን ድንግል እባክሽን በታቀፍሽው ሕፃን በኢያቄም ሐና፣ በፈሰሰው እንባ በአባቶች ልመና፣ ይህን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። በዚያ ክፉ ጊዜ በዚያ ክፉ ጊዜ አረመኔ ተኩሎች ባባረሩሽ ሰዓት አልደረስንልሽም። ከፀሐዩ ንዳድ ከአሸዋው ግለት፣ በጠባብ ቤታችን ገብተሽ አላረፍሽም። ረዴት የራቀው ኡና ቤታችንን በስምሽ በረከት አላትረፈረፍሽም። በኪደተ እግሮችሽ ለምለም ምድራችንን ሄደሽ አልባረክሽም። ታዲያ ምን ነው ድንግል የሰጠሽ ቃል ኪዳን በዘመን አዙሪት ወድቆ ካልታበለ ታዲያ በምን ምክንያት ነበልባል ታቦትሽ በሳት ተቃጠለ? ለምንስ በውድቅት ልጅሽ ያረፈበት ደብሩ ተነደለ? በኪደተ እግሮችሽ በኪደተ እግሮችሽ በባረክሹ ምድር የሰው ልጅ እንደባብ እንዴት ተሰቀለ? ሳሊ ለነ ቅድስት የሚደገምበት የተዋበው ደጅሽ ለምን ተደፈረ? የስም አጠራረሽ የሚወደስበት መልካም ሟ አጸድሽ በደም ተነከረ። የልጅሽ ደም ብቻ የልጅሽ ደም ብቻ በሚፈቀድበት እንዴት የሰው ልጅ ደም በከንቱ ፈሰሰ? ስጋውና ደሙ የሚፈተትበት የምስጢር መሰዊያ እንደምን ፈረሰ? እንደምን ድንግል ሆይ እንደምን ድንግል ሆይ እባክሽን ድንግል በታቀፍሽው ሕፃን በኢያቄም ሐና በፈሰሰውም ባባ አባቶች ልመና ይህን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። ጩኸት በረከተ እናት ልጇን አጣች። ጨቅሎች ያለቀሱ የነገ ተስፋዎች ናፋቂ ሕፃናት በደምረ ሰረሱ። ምንዋል አልድባ ምንዋል አልድባ ዝምታሽ በረታ ቁዘማሽ አየለ። ሰዓታት ቅዳሴው መውደቅ መነሳትሽ ከወዴት ቀለለ? የአቡዬ መዘግዘቅ የተክልዬ ባረ ወዴት አለ? የንጦጦዋ ማርያም የንጦጦዋ ማርያም የግሸኗ ንግሥት የጻድቃኔው አንቁ አትመጪም ወይ ዛሬ ቤትሽ ተጠልለው አንቺን ሲናፍቁ አቤት አትይም ወይ ንኢ ድንግል ሲሉ ይሰርክ እየወደቁ! አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ አንቺ ዝም ካልሽን አንቺ ዝም ካልሽን ታዛ እኮ የለንም አምባችን ተንዷል። ይፍታ የሚል ካህን ይፍታ የሚል ካህን ከቤተ መቅደሱ በውሾ ተሰዷል። ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል። ጉልላትሽ ወድቆ ካፈር ተደባልቋል። በአቶ ያለክሳል ሰላም ለኪናፍቆት በአቶ በአቱ ያለክሳል እልፍ አመድ ነስንሶ ነስንሶ። ካህኑ ታርዶበት ገዳሙ ያነባል ጽልመት ማቁን ለብሶ። ዋሻው ለክሶ ላይ ነው ሀዘን ሰነጣት ቆት በአፈሙስ ታርሶ ጆቹን ሚናፍቅ ሚናፍቅ የሰላሙ ደብር ሀዘን ቀስፎታል። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላሽ ስር የለም ውሾች በልተውታል። ተንስኡ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽ እመ አምላክ፣ እባክሽ እመ አምላክ፣ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ከብዙ ዘመናት ከብዙ ዘመናት እልፍ ዑደት በኋላ የኦሪቱ ኦዛ ትልቅ ልጅ ወለደ። ሥጋውና ደሙ የሚፈተትበት ታቦትሽ ነደደ። ከተከበረበት ከመንበሩ ርቆ ላይ መለስ ሄደ የቤተልሔምሽ ክብሯ ተገፈፈ ላይ መጣ ነጎደ ጸጋ መክፈልት የለም ደጀ ሰላም ፈርሶ ወጥቶ ተሰደደ ዘንባባው ተቃጥሏል ዘንባባው ተቃጥሏል። አጸድሽ ወይቦ ሞገስ ርቆታል ስንዴ የምትለቅመውን አቅባቢት መኖክሴ በሰይፍ አርደዋታል። ጨቅለዋን መኖክሴ ከክብራ ሳንሰው ንቀው ጥለዋታል። እባክሽ ማምላክ እባክሽ ማምላክ ያገኘውን ረሃብ ጭንቁና አዘክሪ በንጉሥ መንበር ፊት። መሐር ልጄ ብለሽ እንባሽን አኑሪ፣ የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ማኅበረ ሥላሴ ማኅበረ ሥላሴ ዘመን ሱባየሽ ከወዴት ወደቀ? ምነዋ ምህላሽ ከደመና ውበታሽ ቀረና ደቀቀ። ምነዋ ዝቋላ መታገስሽ በዛ ዝምታሽ ረቀቀ። ጸሎት ግዜኦታሽ እንዴት ባለ ሥራይ ከመንገድ ታነቀ? የመጓው ኮከብ የመጓው ኮከብ መልአኩ ዑራኤል የምህረትን ጠብላ የምህረትን ጠበል አትነዛልንም ወይ? የዘብሩ ዳኛ ከሚነደው ሳት አታድነንም ወይ? ከሶስቱ ሕፃናት የባሰ ነው ዛሬ በቤት የሚነደው። እንደ ምናምንቴ የሚዘብተውን አንተው ተፋረደው። አታድኝንም ወይ? የጅሮዋ ንግሥት ሰማዕቷ አርሴማ አቅማችን ደክሞ አልመታገስ አልቻልንም ወድቀናል አልከማማ ዘንባባ ሼታ አለ ዳሃደግ ሲበደል የምትቀጭበቱ ሲገርፋ ላየንም መንበር ሲደፈር ልጆች ሲሞቱ የስሪንቋ ስምሽን ስንጠራ ቶሎ ድረሽልን፣ እሳት ሊፈጀን ነው ድርጣ ድስ ከቦናል፣ ነይና ጣይልን። የኢትዮጵያ ገበዝ! መስተጋድል ኮከብ የልዳው ሰማዕት ያድዋው ጀግና ለእኛስ መመኪያችን ፍጡነ ረዴት፣ ያኔ የገደልከው ጨካኙ ድራጎን ይኸው ዛሬም አለ ሕፃን እየበላ አንተሳት ፈርድም ወይ ሰይፍህናት መዝም ማንገቱ ልትቀላ። እባክሽን ድንግል በታቀፍሽው ሕፃን፣ በእያቄ መሃና፣ በፈሰሰው እንባ፣ በአባቶች ልመና ይህን ክፉ ማት መልሽልንና፣ ዳግም ደስ ይበለን ደግመን እንጽናና። ገብረ መንፈስ ቅዱስ ዝቋላ ምድረ ከብድ እንዴት አድረው ይሁንኝ ያንተ ዘመድ። በአንተ የጀመረ መከራ መሰደድ ዛሬ ደጅ ገብቷል ሰቆቃ መታረድ። ላንበሳና ነብር አልነበር ምትራራ፣ ምነው ዛሬ ጨከንክ በልጆች ስፍራ። እንደምን ዝም አልከው ምስኪኑ መኖክሴ ስምህን ሲጠራ አባ ገብረ ሕይወት። መነኮስ ልጆች ወጥተው ስለ ቀሩ በመንገድ ማለዳ ከቆምክበት ባህር ጸበልም አይደል ደም ነው የሚቀዳ። አሜኬላ በቅሏል ከበራ ፍታቷን ለምለም ጽጌሬዳ። ደም ተቀርጾበታል የበርህ ሰሌዳ። ከሰማያት ውረድ እና ደጅህን አዝዳ ነፍሳቸውን ውሰድ ከሰማያቱ ጓዳ። ምስኪኑ መኖክሴ አባ አባቴ እያለ ስምንት አቅፎ ሞትን ተጎነጨ ደጅህ ሲመላለስ ለሰማያዊው ሰርቅ በክርስቶስ ታጨ። እባክሽን ድንግል እባክሽን ድንግል በታቀፍሹ ሕፃን በእያቄ ሙሃና በፈሰሰውን ባባ አባቶች ልመና ይህን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። ሲሎንዲስ የካቲት 17 2016 ዓ.ም።